ቤተሰብ ይህን ቪዲዮ ስሰራ አንድ ሺ ፐርሰንት እርግጠኛ ነኝ። የተሸበሸበ ቆዳ ይጠፋል። ቆዳችሁ እንዳይሸበሸብ በጣም ፕሮቴክት ያደርጋል። ሁሌ ወጣት ቢያንስ እድሜ ቁጥር መሆኑን የምታዩት በዚህ ማስክ ነው። የኮሪያ እንስቶች የልጅ ልጅ ልጅ አይተው እድሜያቸውን ገምቱ ሲባል በሀያ ምናምን ነው የምትገምቱት፣ ግን እድሜያቸው እኮ ሰባ ምናምን ዓመት ነው። ከዚህ ማስክ ውጪ አይጠቀሙም። ስለዚህ እናንተም እድሜ ቁጥር ነው በማለት ራሳችሁን ጠብቁ፣ ተጠቀሙ። የተሸበሸበ ቆዳ አይኖራችሁም። የተሸበሸበ ቆዳ ካለም ይጠፋል። ግድ የላችሁ። ለአንዴና ለመጨረሻ ይሄንን ማስክ ተጠቀሙና ታያላችሁ። የሚገርም ለውጥ ቆዳችሁ ወጣት በቃ የአስራ ሰባት ዓመት ወጣት ነው የሚያደርገው። እኔ በጣም ወድጀዋለሁ። በጣም ጥቋቁር ነገር ከፊታችሁ ላይ ያጠፋል። ወዛማና የጠራ ቆዳ አይኖራችኋል። የተሸበሸበ ቆዳማ ባይ ባይ ነው በቃ አታስቡት ግዴላችሁም ተጠቀሙ። ሳምሪ ሸው የሚል ሊንክ አለ። ቲክቶክ ሊንክ ውስጥ ግቡና ፕሮፊሉን ነክታችሁ ሳምሪ ሸው የሚለውን ሊንክ ነክታችሁ ዩቲዩብ ውስጥ ገብታችሁ ሙሉ ቪዲዮን እዩት። ከዚህ ማስክ ውጪ ደግማችሁ አትጠቀሙም። ለወንዶችም ለሴቶችም ይሆናል። ኦኬ፣ ወንዶች ባለፈው ጠይቃችሁኛል። ለምለኛ አትሰሪ የተሸበሸበ ቆዳን ማጥፋትና የተሸበሸበ ቆዳ እኛ ላይ እንዳይኖር ማድረግ ስለሆነ ስራው፣ ግድ የላችሁም ተጠቀሙና የሚገርም ለውጥ አለ። የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምንከረማችሁ አለው። እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ብዙ ይበል። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ፋሚሊ። ዛሬ የሚገርም ማስክ ሰራላችኋለሁ። እድሜ ቁጥር እንደሆነ በተግባር ላሳያችሁ ማለት ነው። እዩት እንዴት ብራይት እንዳደረገ ቆዳዬ ልነግራችሁ አልችልም። ደጋግሜ በጣም ስለወደድኩ ተጠቅሜዋለሁ። ዛሬ ግን ለእናንተ ለመስራት ወድጃለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ ላለው ቤተሰብ እንግዲህ የእናንተ እርዳታ የእናንተ ኮመንት የእናንተ አስተያየት እኔን በጣም እያበረታታኝ ነው። አመሰግናለሁ ቤተሰብ ለሆናችሁኝ በሙሉ ማለት ነው። በምሰራው ነገር ማየው ኮመንት በጣም ፖዚቲቭ ነው። የተወሰኑ አይጠፉም ጠቃቅን እና ምናምን እነሱ ችግር የለውም። ሌላው ግን 75% ፖዚቲቭ ስለሆነ በጣም ደስተኛ ነኝ። ለናንተ ደግሞ በጣም ዋጋ እከፍላለሁ። ለናንተ ብዙ ነገር እሰራለሁ ማለት ነው። በተረፈ ቀጥታ ወደ ስራው እንሄዳለን። ዛሬ የምሰራላችሁ እድሜ ቁጥር ነው። በቃ ስሙ እድሜ ቁጥር ነው ማለት ይቻላል። ቆዳችሁ በተአምር አይሸበሸብም። እዩት እንዴት ብራይት እንደሚያደርግ እንዴት እንደሚያሳምን ልነግራችሁ አልችልም። እዩት። የታሸገ መድኃኒት የታሸገ ክሬም የታሸገ ከቻይና ከኮሪያ ከምናምን የሚመጡ የታሸጉ ኬሚካል ነክ ነገሮችን ፊታችሁን ባታስነኩ ይመረጣል። ለጊዜው ያቀላሻል፣ ፈረንጅ ያስመስልሻል። በቃ ቢጫ ነው የምትሆኝው። ልክ ስታቆሙት፣ በተቃራኒው ጥላሸት ነው የሚሆነው ፊትሽ ማለት ነው። ዳሜጅ ያደርገዋል። ቆዳችሁን በጣም ያሳሰዋል። እንኳን ፀሐይ ላይ ወጣችሁ ልትቀመጡ ይቅርና ቁጭ ብላችሁ ሻይ መጠጣት አትችሉም። በጣም ይለበልባል፣ ያቃጥላል። ቆዳችሁ ዳሜጅ ነው የሚሆነው። ስለዚህ ባትጠቀሙ እንደ እህት እመክራችኋለሁ። መጠቀም ያለባችሁ እንደዚህ ኦርጋኒክ የሆኑ ነገሮች፣ ከኬሚካል ነፃ የሆነ ነገር ለፊታችሁ አድርጉላችኋለሁ። ቀጥታ ወደ ስራው እንሂድ። ከነ ነገር አዘጋጅቻለሁ፣ ዋና ዋናዎቹ ናቸው። ሌላ የምቀምመው ነገር ደግሞ እዚህ ላይ አለኝ ማለት ነው ሩዝ ማንኛውንም ሩዝ መጠቀም ትችላላችሁ። እኔ ባስመቲክ ነው መጠቀመው ቤት ውስጥም ለዛ ነው። ተልባ ተልባም ማያውቅ የለም እንግዲህ ለቆዳም ሆነ ለፀጉር በጣም የሚገርም በቃ ቤስት ቤስት ነው በቃ። እዚህ ላይ ሁለት ማንኪያ ሩዝ እንጠቀማለን። ኦኬ እዚህ ጋር ተልባም እንደዛው አንድ ማንኪያ ማድረግ ትችላላችሁ እንደ ፍላጎታችሁ አንድ ማንኪያ ከግማሽ ልጠቀም። ኦኬ እዚህ ላይ ውሃ እጨምረውና ጋቱ ላይ እጠደዋለሁ ማለት ነው። ጉፋን ይዞኛል። ይኸው ሁለት ብርጭቆ ውሃ እንጨምራል። እንደዚህ አይነት መልኩ ለአስር ደቂቃ እናንተከትከዋለን ማለት ነው። ኦኬ ሰብ እንግዲህ ይወጣችሁ ጄል ሆኗል። ተልባው ተንተክትኮ ሩዙም በስሏል። አሁን ጋዙን አጠፋውና ሲቀሰቅስ ተመልሼ እመጣለሁ። ሰብስክራይብ አርጉ፣ ላይክ አርጉ፣ ይሄን ቪዲዮ እስከ መጨረሻው ተከተሉት፣ በጣም ትወዱታላችሁ። አስቀዝልና አያችሁት? እዚህ ውስጥ ከነውሃው እንጨምራለን። እሺ ውሃውን አናጠለው፣ ከነውሃው እንጨምርና እንፈጫዋለን ማለት ነው። መልኩ ፈጭቸዋለሁ፣ አያችሁት? ክሬም ሆኗል። አሁን እዚህ ላይ የምጨምረው ግብዓት አለኝ። ልክ እኔ እንደ ሰራሁት ስሩ ለውጡን እንድታዩ አዘጋጅና፣ እዚህ ላይ በጣም ብዙ ነው። የኔ የምፈልገውን ወስድና፣ ይሄኛውን በብልቃጥ አስቀምጠዋለሁ ማለት ነው። ለሰዎች እሰጣለሁ። ከእኔ የሚጠብቁ በጣም ብዙ ሰዎች አሉ። በነገራችን ላይ ሱስ ያዛቸው ሳምሪ መቼ ነው መሰሪው ቪዲዮ ሳምሪ እንዳትሰጪ ለሌላ ሰው ይሉኛል። እና ለጓደኞች ነው የምሰጠው። አሁን እዚህ ላይ የምጨምረው አንድ ማንኪያ ቡና እና አንድ ማንኪያ ይሄንን ተጠቀሙ ካላችሁ ከሌላችሁም ትክክለኛውን የኢትዮጵያ ቡና ካላችሁ መጠቀም ትችላላችሁ በደንብ እናዋህደዋለን ቡና በጣም ውበት እንዲኖረው ቆዳችን ውበቱን የጠበቀ በጣም የሚያምር ከለር እንዲሰጠን ይረዳናል ቆዳችን በተአምር አይሸበሸብም እንግዲህ እድሜ ቁጥር ነው ቤተሰብ ሰው አረጀሽ አንቺ አሮጊት እያሉ የሚሳደቡት ተዋቸው እነዚህ በህይወታቸው ላይ ተስፋ የቆረጡ ሰዎች ናቸው እንጂ የመኖር እንትን ያላቸው አይመስሉኝም ሳስባቸው ራሱ የመኖር ፕላን የላቸውም እዩት በአጠቃላይ ይሄንን የኮሪያ እንስቶች በጣም ይጠቀማሉ የኮሪያ ህዝብ ከዚህ ማስክ ውጪ ምንም አይጠቀምም ልብ ብላችሁ እዩ የኮሪያን ሰዎች የልጅ ልጅ ልጅ ልጅ አይተው ገና በጣም ወጣት ናቸው እድሜያቸው እኮ በጣም ሄዷል ግን ፊታቸው ቤቢ ፌስ ነው በቃ ኦኬ አሁን ለመቀባት ሬዲ ነው ማለት ነው። ምንም አይነት ኦይል እዚህ ውስጥ አንጨምርም። ኦሬዲ ታልባው የራሱ ኦይል አለው ማለት ነው። ዘጋጅና እዚች ላይ ቀንሼ አሁን እጠቀምና አሳያችኋለሁ ማለት ነው። ኦኬ ሙሉ ብልቃጡን ይዤ ከምዞር ይሄኛውን በትልቅ ብልቃጥ አስቀምጠዋለሁ። አንድ ሳምንት ይቀመጣል። ኦኬ ምንም የሚደፋ ነገር የለውም። የሚገርም ለውጥ ታገኛላችሁ። በፊት የነበረውን ፊታችሁን ከቻላችሁ ፎቶ አንሱና ይሄንን ጀምሩ። ውጤቱን እራሳችሁ ቢፎር እና አፍተር በሚለው ታገኛላችሁ። እንደምታመሰግሩኝ አልጠራጠርም። አሁን ተቀብቼ ላሳያችሁ። እንግዲህ ኦልሬዲ ሰርቼው ጨርሻለሁ። ኢት እንዳይፈስ በጣም በጣም ትወዱታላችሁ። ዋው ባለፈው በአንድ ሚሊዮን አራት መቶ ሺህ የታየው ቪዲዮ ይሄ በሱ እጥፍ ይታያል። ምክንያቱም እኔ እይታ ፈልጌ ሳይሆን በጣም ሰዎች የወደዱት ቪዲዮ ስለሆነ በጣም ሰዎች ብዙ ጥቅም ያገኙበትና በቃ እንዳለ ኮመንቱ ፖዘቲቭ የሆነበት ቪዲዮ ነው። ያ ቪዲዮ ማለት ነው። ይሄ ደግሞ በእጥፉ ነው። በቃ የኮሪያ እንስቶች ከዚህ ማስክ ውጭ ምንም አይጠቀሙም። እመኑኝ፣ ግዴ የላችሁ ተጠቀሙ። እድሜ ቁጥር ነው። እናንተ ግን አንቺ ሴትዮ በቃ ሶሻል እንዴ ለምን ደው ፊቴን እድሜ ብትገምቱ በጣም ነው የሚገርማችሁ። ለምን እድሜ ቁጥር ነው እንዴ! ዋይ እንዴ አርጅተን ጃጅተን በዱላ መሄድ ነው እንዴ የምትፈልጉት? ኖ ዌይ ኖ ዌይ። ልጆች አሉን እንዴ! ለልጆቻችን ለባሎቻችን ቆንጆ የሆነ መታየት አለብን። ሁሌ በቃ የተሻለ ሴት ልጅ ራሷን መጠበቅ አለበት። እኔ በእንደዛ ነው ማምለው። ራሳችሁን ጠብቁ። ቆዳችሁ ምንም አይሸበሸብም። ይሄ ማስክ ተጠቀሙ። ይህ ማስክ ከቤታችሁ አክሱ ራሱ መጣት የለባችሁ የሚገርም ለውጥ ቆዳችሁን በጣም ወጥሮ ይይዛል እኔ ቆዳዬን እንዴት ጥርት ፍክት እንዳለ እያንዳንዱን ማስክ የምጠቀመው የምሰራው በቤት ውስጥ የምሰራውን ነገር ነው እንጂ ኬሚካል የሆነ ነገር የታሸገ ነገር ገዝቼ በጭራሽ አልጠቀምም በጭራሽ መጥፎ አውቃለሁ ምክንያቱም ቆዳችሁን በጣም ያሳሳዋል ያብላሸዋል ለጊዜው ወይኔ ቀራ ቆዳዬ እያሉ ቲክቶክ ላይ ይሰራሉ። ወይኔ ቆዳዬ ፈረንጅ መሰለ እስቲ አቁሚውና ይ የፈረንጅ ተቃራኒ ነው። ሆኖ የምታየው ብላክ ነው የምትወኙ እንዳለ ማዲያት እንዳለ የሳሳ ቆዳ ብል ሽትሽቱ የወጣ የልጅነት ጣምሽማ ማ አድርጎ አበለሻሽቶ ይጥልሻል። ሁሌ መጠቀም አለብሽ ማለት ነው። ኬሚካል ነው። ስለዚህ በብዛት አትጠቀሙ። ኦርጋኒክ የሆነ ነገር እኔ ስለምጠቀም ቆዳዬ ፀሐይ ውስጥ ቡል ለፀሐይ የማይበገር ፊት ነው ያለኝ። ምንም በቃ ምክንያቱም ይሄ ምግብ ነው። ይሄ ምግብ ነው። አንገታችሁ ድረስ ተጠቀሙ፣ ግድ የላችሁም። በዚህ ቪዲዮ ቻንስ ስጡኝ እና ተጠቅማችሁ ኮመንቱ ስጡኝ። ኡ ነው የምትሉት ዲዩት እያደረጋችሁ ታጥለቀልቁታላችሁ። በጣም ተወዳጅ ተወዳጅ ነው። ልሽጣው ብለ እንኳን መሸጥ የምችል ትሪትመንት ነው የትሪትመንት ኦኬ። በነፃ ነው እየሰጠዋችሁ ያለሁት። ሰርታችሁ ተጠቀሙ። ሲደርቅ ተመልሽ ይመጣል። ኦማይ ጋድ መናገር እራስ አልቻልኩም። ት እንዴት እንደያዘኝ። ት ት ይሄንማ ተውት። ብጣጣ ይላል ገና ስነካው የሚገርም ድምፅ ነው የሚሰጠው። ት በጣም ነው ያዘኝ ማለት አልቻልኩም መናገር። አፍንጫዬ እራሱ አመልዬ ነው ያደረገው ይት እንዴት ስትሬት እንዳደረገልኝ ወጥሮት ማለት ነው። በየሱስ በጣም ወድጀዋለሁ። ታጥቤ እስከመጣ ቸኩያለሁ። በጣም ይዞኛል። ይሄ እኔ አላውቅም፣ ትጅሚል በሉት፣ በቃ ይሄ ሰርጀሪ፣ በቃ በተፈጥሮ ሰርጀሪ መሰራት እንደዚህ ነው። በዚህ ላይ ቆዳዬ እንዴት ብራይት እንደሆነ እዩት፣ እንዴት እንዳበራ ፊቴ ገና ሳልታጠብ ማለት ነው። እንዳለ ይመጣዋል፣ ይጠጣዋል፣ ይሄንን ማስክ ማለት ነው። እሺ፣ በጣም አሪፍ ነው። መናገር ራሱ ስላልቻልኩ ታጥቤ ማየት ማመን ነው እንዴት ቆዳዬን እንዳጸዳው በስመ አብ ወልድ፣ እንዴት ብራይት እንዳደረገው እዩት፣ እዩት። በጣም ውድጄዋለሁ። እድሜ ቁጥር ነው ስላችሁ እንግዲህ ይሄ ነው፣ በምክንያት ነው። እዩት፣ በስመ አብ እንዴት ቆዳዬን እንዳለሰለሰው፣ የጻልል ቆዳ ነው ያደረገው። ወይኔ ወይኔ ወይኔ፣ እዩት! ዋው በጣም ወድጄዋለሁ ከዛ ኮኮናት ኦይል ኦሪጂናሉ ካላችሁ ተጠቀሙ ሞይስቸራይዝ አድርጉ ቆዳችሁን ኦኬ ሞይስቸራይዝ በጣም ቆንጆ ነው ኮኮናት ኦይል ለፊት ማለት ነው እንዳይደርቅ ወዛማ እንዲሆን ጥራቱን ጠብቆ ሳይጠቁር እንዳለ የቀባሁትን እየውት፣ ጽድት እንዳለ እየውት። በፊት እኔ በነገራችን ላይ እዚህ ጋር ጥቋቁር ነገሮች ነበሩብኝ። በጣም ጥቋቁር ነገር ፊቴ ላይ ነበሩ። አሁን ሙለጭ ብለው የጠፉት አሁን እዚህ ጋር የምትላት ይሄ ማርያም ሳመችሽ ምናምን የሚባሉ ናቸው እንጂ ጥቋቁር ነገር አይደለም። ይሄ ማለት ነው። ኦኬ ጠፋ። በ በሂደት ጠፋ ከፊቴ ላይ። ይሄን ቪዲዮ ከወደዳችሁ ላይክ አርጉ፣ ሰብስክራይብ አርጉ። ተጠቅማችሁ ጥሩ ውጤት እንደምታገኙበት አልጠራጠርም። የዛሬ ቪዲዮ እዚ ላይ አበቃለሁ። ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ፍቅሯን ያብዛላት እላለው እንደተለመደው ቤተሰብ። በተረፈ ስለተከታተላችሁኝም አመሰግናለሁ።